ጤና ይስጥልኝ፣ የተወደዳችሁ ተመልካቾቻችን፣ በያላችሁበት እንደምናላችሁ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር እመቤቱ ነኛው አብራችሁኑ ኑ። በዘር ከተሸፈነው 525 ሺህ ሄክታር መሬት ከ12.6 ሚሊዮን ኩንታል በላይ ምርት እንደሚጠበቅ የምዕራብ ጎንደር ዞን ግብርና መምሪያ አስታወቀ። ይህ የደረሱ ሰብሎችን በዝናብ ጉዳት እንዳይደርስባቸው በፍጥነት እንዲሰበሰቡ መምሪያው አሳስቧል። ኤልያስ ጋሻው ዝርዝር ዘገባ አለው። በምዕራብ ጎንደር ዞን ከፍተኛ የሆነ የቅባትና ለምግብነት የሚውሉ ሰብሎች በሰፊው የሚመረቱበት አካባቢ ነው በ201718 የምርት ዘመን ከ525 ሄክታር በላይ መሬት በክላስተር ከ 2200 ሄክታር በላይ በዘር ተሸፍነዋል በምርት ዘመኑ በሰሊጥ በአኩሪ አተር በሩዝና በማሽላ በማልማት ለኢንዱስትሪ ግብዓትነትና ለምግብነት የሚውሉ ሰብሎች በስፋት መመረቱን የምዕራብ ጎንደር ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ አቶ አንዳርጌ ጌጡ ተናግረዋል። ለኢንዱስትሪ ግብዓት የሚሆኑ የኢንዱስትሪ ሰብሎች በስፋት ይመረታሉ። ወደ 76494 ሄክታር የሚሆነው የኢንዱስትሪ ሰብሎች ድርሻ ይይዛል ማለት ነው። ቀሪው ደግሞ ወደ 163346 ሄክታር የሚሆነው የምግብ ሰብሎች ይሸፍናል ማለት ነው። አሁናዊ የሰብል ቁመ ነው ጥሩ ደረጃ እንዳለ ኃላፊው ገልጸው ምርታማነትን ለመጨመር በርካታ ስራዎች ተሰርተዋል ብለዋል። አብዛኛው የሚባለው የምግብ ሰብልም የኢንዱስትሪ ሰብልም የቅባት ሰብልም ወይም ጥሩ የሆነ ደረጃ ያለበት ሁኔታ እንዳለ ያሳያል ማለት ነው። በተለይ ምርትን ሊጨምሩ የሚችሉ አዳዲስ ቴክኖሎጂዎችን ምርጥ ዘር ግብዓት የመጠቀም ስራዎች እንዲጠቀሙ ተደርጓል። በደረሱ ሰብሎች ላይ የዝናብ ስርጭቱ አሉታዊ ተጽዕኖ ስለሚያሳድር አርሶ አደሩ ከፍተኛ የሆነ የሰው ኃይል በመጠቀም ምርቱን በአጭር ጊዜ መሰብሰብ እንዳለበት ኃላፊው አስገንዝበዋል። አሁን ያለው የዝናብ ስርጭት የሚያሳድረውን አሉታዊ ተጽዕኖ ብቻ ማየት ሳይሆን ይህንን ተጽዕኖ ወደ ጥሩ ሁኔታ መቀየር ያስፈልጋል። በተለይ ፈጥነው የሚደርሱ የማሽላ ዝርያዎችን መዝራት ይቻላል። እርጥበቱን በመጠቀም ስንዴ ማልማት ይቻላል። በመስኖ የሚፈለገው ምርት ለማግኘት ከብክነት ነፃ የሆነ የምርት አሰባሰብ ስራ መስራት እንደሚያስፈልግ አቶ አንዳርጌ መልእክት አስተላልፈዋል። አሁን ላይ በዘር መሸፈን በራሱ ግብ ላይሆን ይችላል ማለት ነው። ነገር ግን ተከታትሎ አርሶ አደሩ ማሰው ላይ ውሎ አድሮ የበለጠ እንክብካቤ አድርጎ ከብክነት ነፃ በሆነ መንገድ እስከ ሃርቨስቲንግ ድረስ በሚፈለገው አግባብ እንክብካቤ ከተደረገበት በዚህ ዓመት የሰብ ቁመና ጦሩ ነው የሚፈለገውን ኩንታል ያቀድ ነው እናገኛለን ብለን እናስባለን ማለት ነው። በምርት ዘመኑ ከስድስት ሚሊዮን ኩንታል በላይ ምርት እንደሚጠበቅ ከመምሮ የተገኘው መረጃ ያመላክታል። ለስራ ድል ፈጠራዎች ውጤታማነት ቅንጅታዊ አሰራርን ማጠናከር እንደሚገባ የጎንደር ከተማ ኢንዱስትሪና ኢንቨስትመንት መምሪያ ገለጸ። የጎንደር ከተማ አስተዳደር የስራ ድል ፈጠራና ኢንተርፕራይዝ ልማት ምክር ቤት የ2017 ዓ ም የእቅድ አፈጻጸም ግምገማና የ2018 እቅድ ትውውቅ መድረክ አዘጋጅቷል። ለስራ እድል ፈጠራ ውጤታማነት በየደረጃው የሚገኙ ባለድርሻ አካላት በቅንጅት መስራት እንደሚገባቸው በምክትል ከንቲባ ማዕረግ የጎንደር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ግርማይ ልጅአለም አሳስበዋል። ባለፈው ዓመት የነበሩ ጉድለቶችን በማረም ጥንካሬዎችን በማስቀጠል በተያዘው በጀት ዓመት የተሻለ ለመፈጸም መደጋገፍ፣ ለዘርፉ ውጤታማነት ርብርብ ማድረግ ይጠይቃልም ብለዋል። ብድር ማስመለስ ላይ በትኩረት መስራት እንደሚገባ የገለጹት ኃላፊው የብድር አገልግሎት ለሚፈልጉ በወቅቱ በመስጠት ውጤታማ ስራ እንዲሰሩ ምቹ ሁኔታ መፍጠር እንደሚገባም አመላክተዋል። የሼድ ግንባታ በበጀት ዓመቱ በትኩረት ይሰራል ያሉት አቶ ግርማይ በከተማ ግብርና ዘርፍ በሌማት ትሩፋት ለሚሰማሩ የክላስተር ሼድ ግንባታ ስራ እንደሚሰራም ገልጸዋል። የስራ ፈላጊ ምዝገባ መረጃ በጥራት መዝግቦ መያዝ እንደሚገባ ገልጸው ለስራ ዕድል ፈጠራ ዘርፉ ውጤታማነት ቅንጅታዊ አሰራርን ማጠናከር ይገባል ነው ያሉት። የጎንደር ከተማ አስተዳደር ስራና ስልጠና መምሪያ ተወካይ ኃላፊ አቶ አካሌ ጸጋዬ የአካባቢውን ጸጋዎች በወቅቱ በመለየት ጥቅም ላይ እንዲውሉ በትኩረት መስራት እንደሚገባም ገልጸዋል። በተያዘው በጀት ዓመት ከ44ሺ በላይ ዜጎችን የስራ እድል ለመፍጠር እየተሰራ እንደሆነ የገለጹት ተወካይ ኃላፊው ለስራ ፈላጊዎች ከ350 ሚሊዮን ብር በላይ ብድር የማሰራጨት ስራ እንደሚሰራ ተናግረዋል። በበጀት ዓመቱ 2767 ኢንተርፕራይዞችን ለመመስረት በትኩረት እየተሰራ መሆኑን አመላክተዋል። ለስራ ዕድል መፍጠሪያ አገልግሎት የሚውሉ 277 ሸዶችን በመንግስትና በህብረተሰብ ተሳትፎ የመገንባት ስራ እንደሚሰራ አቶ አካሌ አመላክተዋል። መረጃውን ያደረሰን የጎንደር ከተማ አስተዳደር የመንግስት ኮሚኒኬሽን መምሪያ ነው። በሽታ የመከላከል አቅምን ለማሳደግ የተመጣጠነ ምግብን የመመገብ ባህልን ማሳደግ እንደሚገባ በጎንደር ዩኒቨርሲቲ ሕክምና ጤና ሳይንስ ኮሌጅ የሥነ ምግብ መምህሩ ብርሃኑ መንግስቱ አስታወቁ። የአመጋገብ ስርዓትን ለማስተካከል የጤና ባለሙያዎችን ማማከር ተገቢ መሆኑን አስተያየታቸውን የሰጡ የጎንደር ከተማ ነዋሪዎች ገልጸዋል። ደስታ ካሳ ተጨማሪ ዘገባ አለው። ጤናማ የአመጋገብ ስርዓት የሰው ልጅ በሽታን የመከላከል አቅሙ እንዲጎለበት ከፍተኛ አስተዋጽኦ እንዳለው የጤና ባለሙያዎች ይመክራሉ። በሀገራችን ለሰው ልጅ ጤና መሰረታዊ ጥቅም የሚሰጡ የምግብ አቅርቦት ያሉ ቢሆንም የጤና በረከቶች ሊያጎናጽፉ የሚችሉ የተመጣጠነ የአመጋገብ ባህል ለመኖሩን ከአሚኮ ጋር ቆይታ ያደረጉት በጎንደር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የስነ ምግብ ትምህርት ክፍል የስነ ምግብ መምህሩ ብርሃኑ መንግስቱ ገልጸዋል። አሁን ላይ ያለን ስርዓት ጥሩ ነው የሚባል ወይም ደግሞ በሳይን በሳይንሱ የተረጋገጠ የአመጋገብ ስርዓት ላይ አይደለንም ያለ ነው። ይህን ስንል ግን በአካባቢያችን ያንን ስርዓት እንድንከተል የምግብ አቅርቦት ወይም ልንመገባቸው የሚገቡ ምግቦች የሉም ማለት አይደለም። ኖረው ግን የምንመገብበት ባህል ስርዓት፣ አግባብ ያለው ወይም ሳይንሱን የሚከተል አይደለም። ጤናማ የአመጋገብ ባህል እንዲኖርና የሰዎች ጤና እንዲሻሻል የማህበረሰቡ ግንዛቤ ምን እንደሚመስል በጎንደር ከተማ ተዘዋውረን ነዋሪዎችን የጠየቅን ሲሆን የሚከተለውን ብለውናል። አመጣጥኝ መገባለሁ ከአትክልቱም፣ ከሁሉ ነገሩ አመጋገብ የሚጠቀሙ የአመጋገብ ዘይቤ በአጋጣሚ ያው እንዲሁ የተሻለ ነው። በአጋጣሚ ማስፈላጊ የሆኑ ነገሮችን በተለያየ መልኩ እየገዛው እንዲሁ መገባሉ። አብዛኛው አብዛኛውን ጊዜ ለጤና የሆነኛ ልምለውን ነገር ፍራፍሬ ነገሮችን በመግዛት እንዲሁ ነው የምመገበው። አብዛኛውን ጊዜ እኛ ከባህላችን አንጻር የሚበላው ለረዥም ሰዓት እንጀራ ነው፣ ግን በአጋጣሚ ደግሞ አንዳንዴ ለጤና ይጠቅማሉ ምንላቸውን ፍራፍሬ ነገሮችን በመግዛት እንመገባል። ነዋሪዎቹ እንደሚሉት ጤናማ አመጋገብ መከተል በሽታን ለመከላከል አይነተኛ መፍትሄ ነው። በመሆኑም በሽታን የመከላከል አቅምን ለማሳደግና ጤናማ አመጋገብን ለመከተል የስነ ምግብ ባለሙያዎችን ማማከር ተገቢ መሆኑንም ነዋሪዎቹ ያነሳሉ። የጤና ባለሙያ ከመመገብ አንጻር ሰው የሚያገኘውን ነገር እንኳን ትንሽም ነገር ይሁን የሚያገኘውን ነገር በምን ያህል መልኩና በምን አይነት መልኩ አዘጋጅቶ መመገብ እንዳለበት የጤና ባለሙያ ቢያማክር መልካም ነገር ነው። ዝም ብሎ እንዲሁ ከሚያግበሰብ ሰው ትንሽም ብትሆን የሚያገኘውን ነገር የጤና ባለሙያ አማክሮ እንዴት መመገብ እንዳለበት ቢረዳ መልካም ይመስለኛል። አመጋገባችን እያስተካከል መሄድ አለብን። ለምሳሌም ደንግፊት ይኖራል፣ ስኳር ይኖራል። ያንን ያንን እድሜያችን እየጨመረ በደ ቁጥር አመጋገባችን ማስተካከል አለብን። የጤና ባለሙያ ማማከር አለብን። የሰዎች የአመጋገብ ስርዓት የተስተካከለና ጤናማ ባለመሆኑ ምክንያት ተላላፊና ተላላፊ ላልሆኑ በሽታዎች ተጋላጭ እንደሚያደርግ የስነ ምግብ መምህሩ ብርሃኑ መንግስቱ ያነሳሉ የአመጋገብ ባህላችን ስርዓታችን ትክክለኛ ካለመሆኑ የሚመጡ ችግሮች ዘርፈ ብዙ ናቸው። ከልክ በላይ ውፍረት፣ ከዛ በተጨማሪ ደግሞ ሰዎች ወጣት በሚሆንበት ሚያቸው በጨመረ ቁጥር ደግሞ እንደዚህ ደም ግፊት ምንለው አሁን የሁለተኛው አይነት የስኳር በሽታ ህመም፣ አሁን ደግሞ በየጊዜው አሁን እየተከሰተ ያለ አዲስ ክስተት አለ እንደ ካንሰር አይነት እንደዚህ ተጋላጭ ይሆናሉ። ከእድሜ ቀድሞ ማርጀት አንዱ የአመጋገብ ስርዓት ትክክለኛ ለመሆን ነው። ጤናማ የአመጋገብ ስርዓትን ለመከተል ዜጎች የስነ ምግብ ባለሙያን እንደማያማክሩ የሚያነሱት የስነ ምግብ መምህሩ ሰዎች ህመም ሲያጋጥማቸው ብቻ ወደ ባለሙያ እንደሚመጡ ገልጸዋል። እያንዳንዷ ጉርሻ ዋጋ አለ እስከ ማለት እየደረሰ ነው ያለው ማህበረሰቡ። በአሁኑ ሰዓት ጥሩ ነገር እየታየ ነው ቢሆንም፣ አብዛኛው የሚባሉ ችግሩ ሲደርስ በተለይ የማይተላለፉ ከሰው የማይተላለፉ በሽታዎች እነዚህ ነገሮች ሲከሰቱ ወይም ቤተሰብ ወይም ከጓደኛ ሲከሰት ያኔ ማማከር ባለሙያዎችን መጠየቅ ይጀምራሉ እንጂ እንደ ባህል እንደ ልምድ ሆኖ ግን ምን ልመገ ምን ልብላ ሚል ፕላን አርጉልኝ ብለው የሚመጡ ባለሙያዎች በማህበረሰቡ ክፍሎችን እኔ አላጋጠመኝም እስካሁን። ጤናማ የአመጋገብ ስርዓትን የሚከተል ማህበረሰብ ጤናውን ከመጠበቅ ባሻገር ለሀገር እድገትም የራሱን አስተዋጽኦ እንደሚያበረክት ተገልጿል። የህፃናት መቀንጨር ችግርን ለመቅረፍ ለእናቶች የግንዛቤ ፈጠራ ስራዎችን መስራት እንደሚገባ በጎንደር ዩኒቨርሲቲ ህክምናና ጤና ሳይንስ ኮሌጅ የአመጋገብ ስርዓት መምህርና ተመራማሪ መኩሪያው ንብረት ገለጹ። አዲስ አለማየሁ ተጨማሪው ይነግረናል። የህፃናት መቀንጨርን ለመከላከል ምርታማነትን ከማሳደግ ባለፈ የአስተሳሰብና የአመጋገብ ስርዓት ለውጥ ማምጣት እንደሚገባ የዘርፉ ባለሙያዎች ሲያስረዱ ይደመጣሉ። መምህር መኩለው ንብረት በጎንደር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የአመጋገብ ስርዓት መምህርና ተመራማሪ ናቸው። እሳቸው እንደሚሉት ህፃናት በአካልና በአእምሮ እድገት ውስነት ሲያጋጥማቸውና በእድሜያቸው ልቁመታቸው ካላደገ ለመቀንጨር ችግር ተጋልጧል ማለት ነው። ለዚህ ምክንያቱ ደግሞ ህፃናት የተመጣጠነ ምግብ አለማግኘታቸው እንደሆነ ነው ተመራማሪው የሚያነሱት። የተመጣጠነ ምግብ ህጻናት ሳያገኙ ቀሩ ነው። በተለይ ይሄ የሚከሰተው መቼ ነው? ህጻናት ከተወለዱ ጊዜ ብቻ አይደለም። ነፍሰ ጡር እናቶች በነፍሰ ጡር በሚሆኑበት ጊዜ የተስተካከለ ምግብ ማግኘት መቻል አለባቸው። ስለዚህ በነፍሰ ጡር ጊዜ አንድ እናት የምግብ እጥረት ካጋጠማት የሚወለደው ልጅ መቀንጨር ሊያጋጥመው ይችላል ማለት ነው። ከተወለደ በኋላም አግባቡ የአመጋገብ ስርዓቱ መስተካከል መቻል አለባት። እናትየዋ አጡት አጠባብ ስርዓት ዘን የአመጋገብ ስርዓቶች ካልተስተካከለ መቀንጨር ያጋጥመዋል ማለት ነው። ከሁለት ዓመት በፊት በተደረገ ጥናት በሀገር አቀፍ ደረጃ 39 በመቶ የሚሆኑ ህጻናት ለመቀንጨር ችግር መጋለጣቸውን ጥናቱ ያመላክታል የሚሉት የአመጋገብ ስርዓት መምህርና ተመራማሪው፣ ይህም በሀገር እድገት ለውስንነት ይፈጥራል ብለዋል። አንድ እናት በመቀንጨር የተጠቃሽ ከሆነች እሷ የምትወልደው ልጅ ምንድን ነው የሚሆነው? መቀንጨር ያጋጥመዋል። አሁን ኢትዮጵያ ውስጥ በቅርቡ የተጠና ጥናት ሁላችን የተሳተፍን በጥናት ነበርና ሰላሳ ዘጠኝ ፐርሰንት ማለት ከመቶ ህፃን ሰላሳ ዘጠኙ መቀንጨር አለባቸው ማለት ነው። እንደ ሀገር ደረጃ እንግዲህ አንድ ሰው ምርታማ ካልሆነ ምንድን ነው የሚሆነው? አንደኛ ለእሱን ለማሳከም የሚወጣ ወጪ አለ። ስለዚህ የዛ ሰው ምርታማነት ሲቀንስ የሀገሪቱ ምርት አብሮ ይቀንሳል ማለት ነው። ስለዚህ የሀገር እድገት በዛ ልክ ይስተጓጎላል ማለት ነው። ወይዘሮ ሰናይ የተገኘን በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል ነው ያገኘ ናቸው። እሳቸው ለልጃቸው ጤና ነፍሰ ጡር ጀምሮ ክትትል እንደሚያደርጉ ነግረውናል። ክትትል የሚያደርገው በቃ ያለውን ለስላሳ ምናምን ነገር መገባለሁ፣ ክትባትም ወስዳለሁ። እንደ ብርቱካን ያለ የአበሻ ጎመን አጥሚት ምናምን ስጠቀም ነበር። ሰዋልድም ጤነኛ ልጅ ነው የወለድኩ ሌላዋ በሆስፒታሉ ያገኘናቸው ወይዘሮ አልማዝ ፈረደ ልጃቸው የክብደት መቀነስ ገጥሞት የሕክምና ክትትል እያደረጉ ነው። ብለን እኛ ወደ እንትና ንወስድም የአበሻ ነው የምንጋዘው ለዛ ነው ወደ ጥቃት የሚገቡት። ሶስቱ ልጆች የሳሳድጋቸው በጤንነት ነው ያሳድኳቸው። ይሄ ግን ሲፈጠር ጀምሮ የሆነ ትኩሳት ነገር አደረገበት መጀመሪያ። ከዛ በቃ አለ እስካሁን 11 ወር በበሽታ ላይ ነው በምግብ እጥረት ሳምባ መች ምናምን እያሉ በቃለ የመቀንጨር ችግርን ለመከላከል ከቤተሰብ ጀምሮ በትምህርት ቤቶችና በመንግስት መዋቅሮች ትኩረት ተደርጎ ሊሰራባቸው ይገባል ያሉን መምህር መኩሪያው ለእናቶች የግንዛቤ ፈጠራ ስራዎችን መስራት እንደሚገባም አንስተዋል። ቤት ውስጥ አሁን ጎመን ሰላጣ ቆስጣ ማምረት ይችላሉ እናቶች ለልጁ ለቤቢ ወይም ለማሙሽ ብለው ማለት ነው ስለዚያን በየቀኑ መስጠት ይችላሉ ዶሮ ካለ ደግሞ እንቁላል በየቀኑ ከዛች ዶሮ መስጠት ይችላሉ ሌላው ደግሞ የምክር አገልግሎት ይሰጣቸዋል ከዛ በተጨማሪ ምርቱ እንዲጨምር ለምሳሌ ግብርና ከጤና ጋር ሆኖ ቅድም እንዳልኩት የትኞቹ ምርቶች ናቸው መጨመር ያለባቸው ከፍተኛ ምርት መኖር መቻል አለበት ቤት ውስጥ ይሄ ሁሉ ኖሮ ግን የእናቶች ግንዛቤ ደግሞ ያስፈልጋል ምንም ለማገብ የሚለ። ስለዚህ ትምህርት ላይ ያሉ ሴቶች መማር መቻል አለባቸው። የሴቶችን የአቅም መፍጠር ወይም ደግሞ ዊሜን ኤምፓወርመንት የምንለው እሱ ወሳኝ ነው ማለት ነው። እንደ መምህርና ተመራማሪ መኩሪያው ገለጻ በሀገሪቱ አንድ በመቶ መቀንጨር ሲጨምር የሀገሪቱ የኢኮኖሚ እድገት አንድ ነጥብ አራት በመቶ እንደሚቀንስ የተደረገው ጥናት ያመላክታል። የተከበራችሁ ተመልካቾቻችን፣ ጊዜያችሁን ሰጣችሁ ከኛ ጋር ስላሳልፋችሁ ከልብ እያመሰገንን ከጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜና እስካሁን ስትከታተሉትን የቆያችሁትን ይመስል ነበር። ከዜናዎች ጋር መቤቱ ነኛ አብሬያችሁ ቆየው። ጤና ይስጥልኝ።